እንደው ስሙን ለማውራት እራሱ የሚቀፍ ማለት ነው። ይህን ተጠይቆ ተጽዕኖ ለማያመጣበት ለሆነ አካል ችግር የለውም ብሎ ተናግረዋል ብያ አሳይቻችሁ ነበር። እሱን እንግዲህ ለመቃወም ይመጡ አሉ። እነማናቸው የሚለውን ደግሞ ስታይ ትገረማላችሁ። እዚህ ጋር እንደምታዩት የባለፈዋ ሴት አሁንም ምላሽ ለመስጠት መጥታለች ማለት ነው። ይም ዋሽተህባቸዋል እያለች ነው የባለፈውን አልአፍላም አልኢባሕያ አስመልክቶ የተሰራውን ማለት ነው። እንግዲህ ዋሽ ሆም ላይ ነው ድምጼን እዚህ ጋር ቆራራ አልኩ አለች እና አዳምጠው፣ አላህ ባርኩ ይችላሉ ምናምን። እስኪ እንደው አንድ ኪታብ የሚያሳየኝ አለ ማለትም እኛ ለመሆኑ ይሄን እንላል ወይ መች እንላል እያለ ነው። ነውራችንን አሳዩን ከሆነ እኔ ያው ከዚ ከሱሪ የበለጠ ሌላ ትልቅ የናንተ ነውር አሳያቸዋለሁ ማለት ነው። እንግዲህ አሳዩን ነው ብላችሁ ከመጣችሁ ማለት ነው። ማስረጃ ተተን ኪታብ ላይ እንኳ አይደለም ኪታብ ላይ እንኳ አይደለም ከሼኻችሁ ከአብዱላህ አል ሀራሪ የሀረሩ ሰው ማለት ነው የሴክስ ፊልም የሚመለከት አልአፍላም አልኢባህየት የሚሉት ማለት ነው፣ የሴክስ ፊልም የሚሉት ይህን የሚመለከት አካል አለ። እሺ፣ ኧረ ችግር የለውም ቢመለከት፣ አለ መርሓባ። እውነት ሸይክ አብዱላ ይህንን ነገር ከፈቀዱ ማለትም አስተምህሯቸው፣ እምነታቸው ይህ ከሆነ ኩቱቦቻቸው ላይ ጠፋምና ከኪታባቸው ላይ የምታሳየን እንፈልጋለን። ይህ ኪታባቸው ላይ ያሉ የድምጽ ከድምጽ እንትን የበለጠ የሚያስፈልገው ነገር አለ። እንደ ይሄ ፈተዋ እኮ ለምሳሌ አንዳንድ ፈተዋ ምን አሉ። በኪታብ የሚጻፍ የራሱን የቻለ ደርስ አለ። በቪዲዮ ደግሞ የሚሰጥ ምን አለ የፈተዋ ለምሳሌ ብዙ ፈተዎች አሉ። ለምሳሌ በቪዲዮ ብቻ ተቀድተው የተቀመጡ አሉ። ይኸው ከቪዲዮ ማለትም ከድምጹ ነው ቅጅ ያመጣሁላችሁ ማለት ነው። ተቆራርጦ እንዳይባል ምንም የነካሁን ነገር የለኝም እስከ መጨረሻው ነው። አዳምጡ። ደግሞ ቆራረጡበት እንደ ልብዬ እንኳ የዛ የሰራው ማለት ነው። አሁን ሲጨንቃቸው ደግሞ ምናሉ አይ ኪታብ ነው አሉ። የሚገርም አሁን ደግሞ ኪታብ ቢያሳያቸው ምንድን ነው የሚሉት? ኤዲት አድርጋችሁ ነው ነው የሚሉት ማለት ነው። አላ ልሙስተአን እና በነገራችን ላይ አንቺ ለምሳሌ ሴት እንደመሆንሽ መጠን የሴትን ልክ እንኳ አወቃሽ ከወንድ ጋር እንደዚህ አታድርጊ ማለት ነው። ምልልስ ይዘን አያምርም። በሴት ለምሳሌ ወንድ እያለ አከፋት ዶሮሬን እንኳን ተጠቅሜ ነው እንዳትይ፣ ወንድ አሉ እኮ ወንድ እስካሉ ድረስ ወንዶች ይሞክሩ ማለት ነው። ሚዲያውን ለእነሱ ለቀቅ አርጊላቸው። ሴት እንደው በሆነ ጉዳይ እንኳ ዶረር ማለት የሆነ አዶሩራት ቱቢሑል ማሕዙራት እንደው ወደሚለው ቃዒዳ እንኳ ወስደን ነው እንኳን ቢባል እንደው ምናልባት እንደው ያስኬዳል እንኳን ቢባል ሴት በሴት ሲሆን ነው እንጂ ወንድ እያለ አንቺ እንደዚህ ሀያ ባጣ መልኩ እንደዚህ መሆንሽ ለሌሎችም ሴት ያዕኒ ቁድዋነት፣ መጥፎ የሆነ ቁድዋነት ነው እና እኔ በተደጋጋሚ ከባለፈውን ብዬሻለሁ። ምላሽ ላንቺ አንሰጥም፣ ንቀት ሳይሆን ንቀት ሳይሆን፣ በሴት አያምርም፣ ባጭሩ ማለት ነው። አሁንም ትቀጥላለች። ምን አለች? ኢብኑ ተይሚያህ በሞተ ጊዜ የኢብኑ ተይሚያህን የታጠበበትን የጀናዛውን ውሃ የኢብኑ ተይሚያህ ደረሶቻቸው ወዳጆቻቸው ውሃውን የጀናዛውን ውሃ ጠጥተውታል። ኢብኑ ተይሚያህ ጀናዛ የተኛበትን ሐልጋውንም በሱ ደግሞ ፎጣቸውን እንደዚሁ ደግሞ ጥምጣማቸውን በማድረግ ተበሩክ አድርገውበታል። ውሃ ብያዎች። ይሄንን ያስተላለፈው ደግሞ ኢብኑ ከፊር ነው። ሰነደ ኢብኑ ከፊር እኮ ይህንን ነገር በተቃውሞ መልኩ እንጂ ይህንን እያወደሰ አይደለም ማለት እሺ እዚህ ጋር እስኪ አቁም። እናትዬ ያው ሴት ስለሆን፣ እሺ እንደ ሴት ከመሆነሽ አንጻር እንደዚህ አይደረግም፣ ነውር ነው። ወንድ እያለ ማለት ነው አንቺ ብቅ ባቴ ማለት ነው። ለሌሎችም ሴቶች አሰዳቢያት አትሆኝ። ስንት ቁጥብ ሴቶች አሉ ማለት ነው። ይብ እና፣ ባጭሩ እዚህ ጋር ስለ ሼካችን ተዋሸበት የምትሉት እንግዲህ ምንም ማድረግ አንችልም ከዚህ የበለጠ ማለት ነው። ከዚህ የበለጠ ማስረጃ የድምፅ የራሱ ድምፁን እያሰማን ናችሁ አይ ከዚህ የበለጠ ደግሞ የኩፍርያት የሆነ ቃል፣ ለምሳሌ ቁርአን መክልቅ ነው ይላል፣ ለምሳሌ ፍጡር ነው ይላል፣ ቁርአንም ማለት ነው። ይህንን ሟሻቸው ልትሉ ትችላላችሁ፣ ኪታቡ ላይ ያሳያቸዋለሁ። ከዚ በዚህ ሙናሰባ ላኪን መጨረሻ ይህ እኮ ታዲያ አሁን አንቺ ትቸታ ነው እያልክ ነው እያልሽ ነው አይደለ? እኔ ለአንቺ ምላሽ አልሰጥም፣ ግን አንቺ ለላከሽ ለሆነው አካል በተዘዋሪ ነው ምላሽ የምሰጠው። እኔ ያልኩት ሚንባቤል ነቅድ ሳይሆን ይህ የሚንባቤል ሂካያ ነው። በሂካያ መልኩ አድርጎ ነው እብኑ ከሴሩ አልቤዳ አልቢዳ የተወን የዘገበው ነው እኮ ያልኩት። ሂካያ ማለት ምን ማለት ነው? ትርጉሙን ገብታችኋል? ሂካያ ማለት እኮ ትረካ ማለት ነው። የተከሰተን ነገር፣ ዋቂዕን ነገር ነቅል አድርገው ለሰዎች ማስተላለፍ ሂስተሪ እንደሚባለው ወይ ታሪክ የሆነን ነገር አንስቶ ነቅል አድርጎ ለሰዎች ማስተላለፍ ማሸጋገር ማለት ነው። እንደዚህ ተከሰተ፣ እንደዚህ ሆኖ ማለት ያ ነገር ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል፣ የትኛው ነገር ሊሆን ይችላል። ለምሳሌ ሚሳል ስጣችሁ ሂካያ የሚባሉ ይገባቸው ዘንድ በደንብ ማለት ነው። ለምሳሌ አንድ አካል መጥቶ እስኪ ስለ ኢሳ ታሪክ ስለ ሱ ማወቅ ፈልጋለሁ ቢል፣ ለምሳሌ አንድ አካል ስለ ኢሳ ታሪክ፣ ለምሳሌ አንድ አካል ሲያስተምር ኢሳ ማለት እንደዚህ እንደዚህ ነበር አለይሂ ሰላም፣ እሱ ከሞተ በኋላ ከእሱ በኋላ የመጡ አካላቶች እሱን ጌታ ነው ብለው አመለኩት ብሎ ይናገራል። ለምሳሌ ሂካያ ማለት እኮ ይሄ ነው። እንደዚህ ስል ታዲያ ጌታ ኢሳን ጌታ አድርገው ያዙ ሰዎች አሉ ብሎ የተናገረው ሰው እሱ ራሱ ኢሳ ጌታ ነው ብሎ ያምንበታል ማለት ነው። ያስይዛል? አያስይዝም? ዑለሞች ለምሳሌ ስለ ኢሳ ታሪክ ሲናገሩ ከኢሳ በኋላ የመጡ አካላቶች ኢሳን ጌታ አድርገው ያዙ ክርስቲያኖች ብለው ይናገራሉ። ግን ይህን ሲሉ በሂካያ መልኩ ይዘግቡልናል። ለምሳሌ አንዳንድ ጊዜም እንደዚህ አይነት ያጋጥማል። ታዲያ ይሄ ሒካያው ምንድን ነው? የተከሰተውን ድርጊት ለሰዎች ነቅል አድርገው እያስተላለፉ እንጂ እነሱ የኢሳን ጌታ አምነውበት አይደለም። ሒካያ ማለት ይሄ ነው፣ እንዲገባችው ማለት ነው። እና እዚጋ ኢብኑ ከሲር ራሂመሁላህ ሸይኹል ኢስላም ተይሚያ በሞተ ጊዜ ራማሁላህ ተበሩ ካደረጉበት ሲልኮ ሚንባቢል ካያ ነው የሰሩትን ሰዎች ድርጊታቸውን እየተናገረ ነ እደዚህ እደዚህ አደርገበት እያለ እየተናገረ እንጂ ሚንባቢል ነቅድ አደለም። ነቅድ ማለት የሆነን ነገር አይቶ ሁንበፊት ትናገሬ የናንተ አለ ትችት ነው ትችት የሚባለው ነው አባባ ነው የሚባለው ነገር ተብሎ ለሁለት ነገር አይቶ መርምሮ ቸክ አድርጎ አበጥሮ አይቶ በዛ ነገር ላይ መጨረሻ ላይ ወደ መልካሙ በመልካም ነገር ያን ነገር ማውሳት ይሄ አናቅዶል በናው ይሉታል። ወደ ትቸታ ወዳዘነበለ ድርጊት ከሆነ ግን መጨረሻ ላይ የሚናገር የሆነ ነገር አይቶ አንድ አካል ምን ይባላል? አናቅዶል ሀዳሙ ይባላል። ይህን ካሁን በፊት እንግዲህ በተደጋጋሚ ገለጽ አድርጌያለሁ። አልደጋግመውም። በዚህ ጉዳይ ላይ እንግዲህ ውይይት ካላችሁም ደግሞ ኢሞ ላይ መዋየት እንችላል። እሁድ ላይ በየትኛውም ሰብ ያለሁ ግን መርከዙን መሻሪ ሳይሆን ሚውት እያዛቸው እንደፈለጋቸው አድ ለምትጫወቱ ብንዛ ሳይሆን ለግል ራሱን የቻለ ግሩፕ መከፈት አለበት። ከእናንተ አንድ ሰው፣ ከወደኛ አንድ ሰው ከፍቶ ኡስታዛችሁ ጋር ሊያገናኝ ይችላል። ዝግጁ ነኝ። ኢንሻአላህ ማለት ነው። አማ ላንች ምላሽ ዚጋ ባልሾው ላይ ምንም ላንች ሳይሆን በአክስ ለነሱ ነው። ላንች ንቀት ሳይሆን አያምርም በሴት ማለት ነው በዚህ መልኩ ሴትና ወንድ እንደዚህ ብሎ አያምርም። እሺ ላኪን ከዚህ በበለጠ ደግሞ ሼካችሁ የሚለውን ላሳያችሁ። ቁርአን ፍጡር ይላል። ናም ኪታቡ ላይ ላሳያችሁ። ኪታብ አስራጥ ልሙስተቂም ትገቡልኛላችሁ ማለት ነው። ይህ ኪታቡ ስ ነው። አስራጥ አልሙስተቂም የተሰኝ ኪታቡ ላይ አልከላም ብሎ ቁጥር አርባ ሁለት ላይ ታገኙታላችሁ። በፒዲኤፍ መልኩ አለ። እዛ ላይ ምን ይላል? አልከላም ስለሚለው ሲያብራራ መጨረሻ ላይ ሄዶ እዚ ጋር ስለ ከላም እንግዲህ ስለ ቁርአን ስለ ኢንጅል ስለ ተውራት ይናገርና መጨረሻ ላይ ሄዶ ምን ይላል? ወማ ሀዛ ይህ እንግዲህ ያለው ዒባራ እንዳለ ሆኖ ይህ ከመሆኑ ጋር ግን ይላል ላማን እዚ ጋ ያዞልኝ ላ ዩቃላ ይባልም አልቁርአኑ መክሉቅ፣ ይህ ቁርአን ፍጡር ነው ብለን እንደ በአደባባይ መናገር አንችልም አለ። ላኪን ነገር ግን ይበየን ይገለጻል፣ ፊ መቃም ተዕሊም በአስተምህሮት ቦታ ማእከል ቦታዎች ላይ መገለጽ አለበት። መኑ አናለፍዛሉ ሙናዘለ ይህ የተወረደው ቃል እኮ ለይሰ ቃዋኢመን ቢዛት ላህ በአላህ ዛት ይቆም አደለም፣ በል ሁወ መክሉቁ ሊላህ እሱ ለአላህ ፍጡር መሆኑ መናገር ግድ ነው ይላል። ሊአነሁ ሕሩፍ ከቱምሱ ፊደል ነው፣ በፊደል የሚገለጽ ነው ይህ ቃላቱ ቁርአን ማለት ነው። የስቢቁ ባዶ ባን ከፊል ለከፊሉ የሚቀዳደም የሆነ ጉዳይ ነው። ሆነ ነገር ሀዲሱን መህሉቁን ቅጥዓን አዲስ የተከሰተ ፍጡር ነው ቁርጥ ባለ መልኩ ይላል። ይሄው አይደለሁም ይሄው ሸይካቸው ማለት ነው። አይናችሁ ምናልባት ብዥ ካለ አያችሁ ማለት ነው። ምን እንደሚል ይሄው፣ ሀዲሱን መህሉቁን ቀጥዓን የሚለው ፍጡር ነው። ይህ ለፍዙ ልሙነዝል ይህ ተወረደው አረበኛ ሆኖ የመጣው ፍጡር ነው የአላህ ቃል ብለው አህባሾች የሚያምኑት በአላህ ዛት ቆመ ብለው የሚያስቡትን ነው። በ በአላህ ቃይም የሆነ አላህ አልተናገረበትም ብቻ በራሱ ግን በራሱ ያለ ብለው ነው የሚያምኑት የሚያምትየአል ል ነስሉ ቁርአን የሚፈልጉበት ያለ ነው። ማ ይሄ ቁርአን በለፍዝ የመጣው ይሄ ፍጡር ነው ብላችሁ ነው የምታምኑት። ይኸው ኪታባችሁ ላይ ማለት ነው። እንደዚህ ብሎ የሚያምን ሰው ደግሞ ምንድነው ይህ አካል ሰለፎች ምን አሉት ኸልቁ አፍዓሉል ዒባድ

የተፈለገበት ሌላ ነው ሌላ ነው ብላችሁ ልታምታቱ ትችላላቸው። ግልጽ ነው። ሸይሀቸውም ስራ ለማለት ነው። ብን ያለ ይህ ፍጡር ነው ብሎ የሚያምን ለምን እኔ የዛም ቁርአን ይህዳት ዘሎ መነዘል የተወረደ የሆነው ፍጡር ነው ከተባለ ይሄው ቁርአን እኮ ይሄም ይሄም ጁምላ ይህ አረፍተ ነገር ይገኝበታል። ለምሳሌ ይሄንም ፍጡር እያላችሁ እኮ ነው። ይሄን ፍጡር ማለት ካድ ከሃድ ነው ሰውዬው እያለ እኮ ነው። እና አብዱላህ ብን ሙባረክ ሰለፎች ማለት ነው ከሰለፎች ምንም ሸክ የለባቸው ሰለፍ ለመሆናቸው እናንተ የምታምኑባቸው የሆነው ማለት ነው ኢዘን ቁርአን ፍጡር ነው ብሎ ያምናል። የእናንተ ሼኻችሁ ማለት ነው። ይህ ለፍ ዘልሙነዘሉም ማለት ነው፣ ፍጡር ነው ይላል። ታዲያም ፍጡር ነው ብሎ ከእስልምና ጥርቅ አርጎ የሚያስወጣ የሆነ እምነት ያለበት ሰውዬ ከዛ በታች ያሉ ነገራቶች፣ አልአፍላም፣ አልኢባሂያ ወላ ሴርዋል የተለያዩ ነገራቶችን ለሴት ያልተለዩነገች ያደርጋል። ምን ይደንቃል? ይሄ ኩፍር ኩፍርያት የሚያስተምር የሆነው አካል አሁን መመሪያ ቄ ሴ ለምሳሌ ኩፍር የሚያስተምር የሆነው አካል ከኩፍር ውጭ አለ። ለምሳሌ አንዳንድ ሁዛዕ በላት ነገራቶችን ቢናገር ምን ተጽዕኖ ያመጣል? እንደ ተጽዕኖ ያመጣል፣ ተጽዕኖ ያመጣል እንደ ስላችሁ፣ ምን ያስደንቃል? ንግግሩ አያስደንቅም። ከዚ የበለጠ ኩፍርያትና ሽርክያት ቃል የሚናገር ይሆን አካል ማለት ነው። ይህም እኮ ከዛሊክ ነው። የኩፍርያትን ቃል እየተናገረ ከስልምና ጠር ጋር የሚያስወጣ የሆነ ይህ ቁርአን ብቻ እንደመስላችሁ በሌሎችም አሉ። በነገራችን ላይ ጨምሩን ካላችሁ ጨምራችኋለሁ። ዩሃል አህባሽ ኪታቡ ላይ እና እንደነዚህ አይነት የኩፍር ቃላትን ይናገራል ሼካቸው አደለም። እነዚህ ወደታች እንደው የሆነ ተአውይል ተጠቅሞ ተሳስቶ ሊሆን ተብሎ እንኳ እንደው እንትን የሚባሉትን ይቅርና ይሄ እንደው ሰው አርሕ በሆነ መልኩ ራሱ አራት ነጥብ ኩፍር እያት የሆነን ቃል የሚያስተምር ሆነ አካል ነው ማለት ነው። ሼክ ልሐራር የሚሉት ማለት ነው። ይኸው በሰለፎች አራር ምን ብለው እንደመለሱት ይህም ማለት ነው። እስኪ እንደው ምንድነው አቋመሻ ይሁ አልአሕባሽ ቁርአንን አስመልክቶ ለመሆኑ፣ ይሄ ለፍዙል ሙነዘል የተወረደ የሆነው ቃል ቢሉገት አልዓረቢያ የአላህ ቃል ነው ብላችሁ ታመናላችሁ? ሆነ ለቀጠው ግን አንቺ ሴት ያው ዓፍወን እንግዲህ፣ ሴት ባልኩሽ ስምሽን አለቅሽም ሴት ስለሆንሽ፣ ያው በታኔ ተጠራሻለሁ። ላኪን ለእንግዲህ ምላሽ አትስጭ ቢያንስ እንኳ ሀያ ይኖረሽ። ወንዶች ስላሉ አከፈት ዶረን እንኳ እንዳንት ወንዶች አሉ ይዘን ወንዶቹም ምላሽ ይስጡበት። ለውይይት ካላችሁ ደግሞ የውይይቱን ሰዓት ማመቻቸት ትችላላችሁ። ዝግጁ ነው ማለት ነው። እንቀጥላለን። አህባሽ ላይ ማጋለጥ ይቀጥላል። አሁንም አሰላም አለይኩም ወረመቱላ በረካቱ